የሰው ልጅ በዘመኑ የሰራው ድንቅ ፊልም በሚል ሚሊዮኖች ይስማሙበታል። ከአስር ዓመታት በኋላ በድጋሚ ወደ ሲኒማ ተመልሶ ዓለም ላይ የታየ ይገኛል። ስለዚህ ድንቅ ፊልም ላወራችሁ ነው። በአንድ ወቅት ምድር ለሰው ልጅ ለመኖር ምቹ ሳትሆን የምትቀርበት ጊዜ ይመጣና አራት አስትሮናንቶች ሌላ ምቹ የሆነን ዓለምን ፍለጋ ሚለርስ ወደተባለች ፕላኔት ይላካሉ። ናሳ ለነዚህ አስትሮናንቶች ይህንን ተልእኮ ሰጥቷቸው ቢሄዱም ግን የተልእኮ ጀርባ የነበረው አላማ ግን ሌላ ነው። እነሱን ከምድር አውጥቶ የሰው ልጅ ዝርያ እንዳይጠፋ ወደ ሌላ ዓለም ለማስቀመጥ ነበረ። ማለትም ምድር ላይ ያለው የሰው ልጅ እንደማይተርፍ አውቀው ነበረ። እነዚህ አስትሮናንቶች ግን ይህንን አልተገነዘቡም። አባት የሚወዳትን ሴት ልጁን እንደሚመለስ ቃል ገብቶላት ይህንን ጉዞውን ይጀምራል። እነሱ ሚለርስ ፕላኔት ላይ የሚያደርጉት የአንድ ሰዓት ቆይታ ምድር ላይ ሰባት ዓመታትን ይቆጥራል። ይሄ ተራ ፍልስፍና ሳይሆን አልበርት አንስታይን በካልኩሌሽኑ ያስረዳን የተፈጥሮ እውነታ ነው። እነሱ አንድ ፕላኔት ላይ የሚያደርጉት የአንድ ሰዓት ቆይታ ምድር ላይ ሰባት ዓመታትን ይቆጥራል። ይህም ማለት የእነሱ ዕድሜ ሳይጨምር የልጁ እድሜ እየጨመረ እኩያ የሆኑ የመምጣት እድል የሚኖራቸዋል ማለት ነው። ስለዚህም ተልኳቸውን በጊዜ ማስፈጸም አለባቸው። በዚህና ከተልእኮ ጀርባ ካለው ሚስጥር ጋር ተጣብቀው አባትነትና የተፈጥሮ እውነታ ፍቅርና ፊዚክስ የማይገናኙ ነገሮች አብረው ተጣምረው መጥተው ከሚገርም ሲኔማቲክ ጥበብ እና ከሚገርም ፊልም አሰራር ጋር ክሪስቶፈር ኖላን ዳይሬክተሩ የሚገርም አድርጎ ያቀረበልን ድንቅ ፊልም ኢንተርስቴለር። የዚህ ድንቅ ፊልም ዳይሬክተር ክሪስቶፈር ኖላን የአባትነትና የሴት ልጅን ፍቅር፣ ቃል ኪዳን መካካድ፣ የጊዜ መጣበብ፣ የተፈጥሮ እውነታን፣ ፊዚክስን እንዲሁም የነገን እጣ ፈንታ አንድ ላይ አጣምሮ በሚገርም ሲኒማቶግራፊክ ጥበቡ ያቀርብልናል። እዚህ ላይ ደግሞ ሃንስ ዚመር በሳውንድ ትራኩ ትንፋሽ በሚያስቆርጥ ድንቅ ክላሲካል ተጨምሮበት ከዚህ አስገራሚ ሙዚቃ ጋር የማይሆኑ የማይሆን ስሜት ውስጥ የሚከት ድንቅ ፊልም ነው። እዩት፣ ትወዱታላችሁ የተስፋ አደርጋለሁ። በቻልኩት አቅም ስለ ፊልሙ ብዙም ሳልነግራችሁ ግን የፊልሙን አሪፍነት ላስረዳችሁ እየታገልኩ ነው። እንደምትወዱት እርግጠኛ ነኝ። ካያችሁት በኋላ ኮመንታችሁን አስቀምጡልኝ። ኢንተርስቴለር የክሪስቶፈር ኖላን ፊልም ነው። ክሪስቶፈር ኖላን ከዚህ በፊት እንደነ ኦፕን ሃይመር፣ ኢንሰፕሽን እና ሌሎችም ድንቅ ፊልሞችን አሳይቶን አስገርሞናል። መቶ በመቶ እንደምትወዱት እርግጠኛ ነኝ። የኔም የምንጊዜም ምርጥ ፊልም የምለው ነው ኢንተርስቴለር። ተጋበዙል። የሰው ልጅ በዘመኑ የሰራው ድንቅ ፊልም በሚል ሚሊዮኖች ይስማሙበታል። ከ10 ዓመታት በኋላ በድጋሚ ወደ ሲኒማ ተመድሶ አለም ላይ የታየ ይገኛል። ስለዚህ ድንቅ ፊልም ላውራችሁ ነው።